ጀግናው እንዴት ዋልክ? ዛሬም ቀጥ ያለው የፓርክ ውስጥ በመናፈሻ ቦታ ከአባወራው ጋር የምናደርገውን ጨዋታ በዚህ አጋጣሚ የአባወራ ቻናላችንን መደገፍ አስባችሁ ካላችሁበት ቦታ ምንም እንኳን ቢርቃችሁም ሜክሲኮ ድረስ ያስቀመጥኩላችሁ አድራሻ ያስቀመጥኩላችሁ ቦታ ድረስ በመሄድ ዮጊ ገላ ሳሙናን እየገዛችሁ ያላችሁ ወንድም እህቶቼ እጅግ አርጌ ላመሰግን እወዳለሁ። ምንም እንኳን እዚህ ጋር ባል ይዘውም ዮጊ ገላ ሳሙናን እንግዲህ ሰሞኑን በነበሩት ቪዲዮዎች ላይ በአጠቃላይ ነበረ ማስታወቂያውና። ያንን ሳሙና ስትገዙ በሳሙናው መጠቀም ቆዳችሁን ጸጉሯችሁን መጥቀም ብቻ ሳይሆን እግረ መንገዳችሁን በዚህ ቻናል ውስጥ የሚተላለፈውን ይህ ቻናል የቆመንለትን አላማ ከዳር ለማድረስ እያገዛችሁ ነው። ከዚህ ጋር ተያይዞ ያሉትን ወጪዎች እያገዛችሁን ነውና እጅግ አድርጌ ላመሰግን እፈልጋለሁ። ዛሬ የማነሳው ከሁለቱ ከዚህ በፊት ከነበሩት ርዕሶች ወጣ ብዬ ነው። ወሲብ ክልከላ ጋር ነበረ ሰሞኑን የነበረው። ከሱ እንውጣና ሌላ ጊዜ እንመለስበታለን። ዛሬ ስለ አባወራው ንቅናቄ ላነሳ ልፈልግ ያለው ይሄ ቻናል የአባወራው ቻናል የተቋቋመበት ወይም ደግሞ የተከፈተበት እንዲሁም ደግሞ የአባወራ ቴሌግራም ገጽና ፌስቡክ ገጽ ራሳቸው የሚሰራጩበትም ምክንያቱ አላማው ምንድን ነው የምትል ከሆነ ለመጀመሪያም ጊዜ ከሆነ ይህንን የዩቱብ ቻናል ያገኘኸው ምንድን ነው አላማው? በዚህ ውስጥ ያለኝ ዓላማ እኔ በአባወራ ቴሌግራም ገጽ፣ ፌስቡክ ገጽም ሆነ ዩቱብ ቻናል ውስጥ ወንዶቻችንን የማንቃት የነቁትን ወደ ማነቃነቅ ንቅናቄ ወደ መፍጠር አላማ ነው ያለኝ። ንቅናቄ ብቻውን አላማ አይሆንም። ያው ንቅናቄ፣ ከዛ ሌላ ስቴጅ አለ የሚሻገርበት። ምናልባት እነዛ ንቅናቄዎች ወደ እኔ እንደማስበው ወደ ባህል አብዮትም እንዲቀጣጠሉ እፈልጋለሁ። ምክንያቱም አሁን ያለንበት ማህበረሰብ አሁን ተቀብለን የመጣ ነው። ከጥቂት ዓመታት መቶ ዓመት በማይሞላ ጊዜ ውስጥ ከጥቂት ዓመታት ተቀብለን የመጣ ነው። በተቀበልነው አስተሳሰብ የተነሳ ትውልዳችን በተለይም ወንዱ አባቱ ከሰራለት ስርዓት አባቱ ከሰጠው መክሊት ርቆ የሚኖር ነው ባይ ነኝ እኔ እኔ በበኩሌ። በተለይም ደግሞ ከአብዮቱ ፍንዳታ በኋላ አብዮቱ ከፈነዳ ወዲህ፣ ከሶሻሊዝም መምጣት በኋላ ይህ እንዴት ነው ብትለኝ፣ ሶሻሊዝም ያው ጠንሳሹ በተለይ ማርክሲዝም የሚባለው ነገር አጠቃላይ አባታዊ ስርዓቱን አባወራዊ ስርዓቱን ጠል ነው። ያ አባታዊ ስርዓት በተለይም ደግሞ አባት ነኝ ብሎ ቤተሰቦቹን የእሱን ቤተሰቦች ሚስቱንና ልጆቹን ተገን አድርጎ በእነሱ ሽፋን ከበርቴ የሆነ ጨቋኝና በዝባዥ የሆነ ትውልዱን በድሏል ብሎ ስለሚያስብ እሱ ያስባል። ትውልዱን በድሏል ብሎ ስለሚያስብ ለዛ ለጭቁኑና ለበዝባዡ ለጭቁኑና ለተበዝባዡ ለተገፋው ወገን ደግሞ መጥቻለሁ ብሎ ስለሚያስብ ያንን ጭቁንና የተበዘበዘውን ማህበረሰብ ነፃ የሚያወጣው ደግሞ ይህንን አባወራዊ ስርዓት ይህንን አባታዊ ስርዓት ይህን ከበርቴ በቤተሰቡና በሚስቱና በልጆቹ ስም ሀብት የሚሰበስበውን ከበርቴ በማስወገድ ነው ብሎ ያስባል። ይህንንም ለማድረግ ያ ከበርቴ የሚተማመንበትን ንብረቱን ሀብት ንብረቱን ማስወገድ፣ ፕሮፐርቲ ማስወገድ፣ ሽን ፕሮፐርቲ፣ ከዛ ፕሮፐርቲውን ራሱ ለምንድነው የሚሰበስበው ሲባል የሆኑ በራሪ ነፍሳቶች ነገሮች አሉ። ፕሮፐርቲውን ለምንድን ነው የሚያስወግደው? በምን መልክ እናስወግደዋለን? ወይም ደግሞ ፕሮፐርቲውን ለምንድ ነው የሚሰበስበው ሲባል መጀመሪያ ነ ካርል ማርክስ ሲያስቀመጡት ምንድን ነው ለቤተሰቤና ለሚስቴ ለሚስቴና ለልጆቼ ሲል ይሰበስባል። ስለዚህ ሚስቱንና ልጆቹን እኛ ብናሳደግለት ለምን አባቱ ብሎ ይሰበስበዋል? ለምንም አባቱ ብሎ አይሰበስበውም? በቃ ልጆቹን እኛ እናሳደግለት። ሚስቱን እኛ እናስተምራታለን፣ ወይም ስራ እንሰጣታለን፣ ገንዘብ እንሰጣታለን። ዜን ገንዘብ እሱ አያስፈልጉም ለእነሱ ብሎ የሚሰበስበው ገንዘብ አያስፈልግም። ስለዚህ በዛ አካሄድ ደግሞ አቦሊሽን ኦፍ ፕሮፐርቲ ወደምን መጣ? ዚ አቦሊሽን ኦፍ ፋሚሊ ወደሚለው መጣ ማለት እና ቤተሰቡ መፍረስ አለበት ማለት ነው። ይሄ በወንዱ የሚመራ በዚህ በከበርቴው ቡርዣው በሆነው አባወራዊ ስርዓት የሚመራው ቤተሰብ መፍረስ አለበት በቃ ቤተሰቡ ራስ መሪ ራስ አያስፈልገውም ተባለ። እሷንም ጠባቂ ያስፈልጋትም ልጆቹንም ማሳደግ ግዴታ እሷ የለባትም። ልጆችን በዴይኬር ማሳደግ እንችላለን። ይሄ ያን ጊዜ ተፈጠረ ማለት ነው እንግዲህ በወቅቱ ከፊት ለፊት የነበረው ስም እኔ እንደተረዳሁት እኔ እንደተረዳሁት ለጭቁኑ ለተበዘበዘው ማህበረሰብ ብለን መተናል። ስለዚህ ይህንን አምባገነን ስርዓት እንገለብጠዋለን፣ በአብዮቱ እንገሰሰዋለን ሲባል ከኋላው ግን ያንን ለማድረግ የተጠቀሙበት መሳሪያ እና ውጤታማ የሚያደረጋቸው ነገር ምንድን ነው? ቤተሰብ ማፍረሱ ነበር። ያሊጥብቃቸው ሊኖርላቸው ሊሞትላቸው ያለውን አባታቸውን ለመጣል ሲፈልጉ የሱ የሆነውን ንብረት ቤተሰብ ማፍረስ ነበር። ይህም ተሳክቶላቸዋል። በራሽያም ተሳክቶላቸዋል እነ ስታሊን፣ በቻይናም እነ ማዑዘ ዱንግ ተሳክቶላቸዋል። በተለይ ማዑዘ ዱንግ ፎር ኦልድስ የሚላቸው ነበሩ። አራቱ መወገድ ያለባቸው አራት ያረጁ ያፈጁ ነገሮች የሚላቸው ማለት ነው። ፎር ኦልድስ አንዱ ኦልድ አይዲያ ነው። አንደኛው ኦልድ ሃቢት ነው። አንደኛው ኦልድ ከስተም ነው። አንደኛው ደግሞ ኦልድ ካልቸር ነው። ኦልድ ሃቢት፣ ኦልድ አይዲያ፣ ኦልድ ከስተም፣ ኦልድ ካልቸር ካልጠፋ በስተቀረ ትውልዳችን የትውልዳችን ነፃነቱ አብዮቱም ግቡን አይመታም የሚል መፈክር ነበረው። ተሳክቶለታል። ያው በዛ አካሄድ የትውልዱን ጠባቂ መሪ፣ እረኛ የሆነውን አባት ሲመታ ትውልዱን አጥፍቶበታል። በመቶ ሚሊዮኖችን ፈጅቶበታል። ስታሊንም እንደዛው የእኛም ሀገር በወቅቱ የነበረው ደርግ እሱን ተከትለው ከእሱ ጋር አብሮ የተፈለፈሉ የወቅቱ ግራ ዘመም ፓርቲዎች አሁንም ድረስ ያሉ የተወሰኑት ለሰምቲንግ ነው የተጠቀሙት። እና ምንድን ነው የሚታየኝ በዛ አብዮት ውስጥ የማህበረሰቡ የሃይማኖቱ፣ የሀገሩ፣ የቤተሰቡ ጠባቂ የነበረውን አባት መምታት ነበረ። ያንን አባት ብቻ አይደለም መምታት የነበረበት የፈለጉት እነሱ፣ ከዛ አባት ቀጥሎ በተዋረድ ደግሞ ወደ ላይ ሲኬድ የሚገኘውን ሰማያዊውን የጋራ የሆነውን የሁላችንንም አባትም ከማህበረሰቡ ከልብ ውስጥ ከትውልዱ ልብ ውስጥ ማውጣት ነበር። ለዛም ነው ሃይማኖት የለም ብለው ያው ሲያስፋፉት የነበሩት እሱን ስለማይፈልጉት ማለት ነው። አንድ አይነት ነገር ነው አካሄዱ። የቤተሰቡ አባት ሲመታ ያኛውም አባት እንዲመታ ወይም እንዲጠላ፣ የቤተሰቡ አባት ሲጠላ ያኛውም አባት ፋዘር ፊገር የተባለው ነገር እንዲጠላ ነበር የፈለጉት። ያም ተሳክቶላቸዋል። ስለዚህ በኛ ባባራው ንቅናቄ የምናደርገው ምንድነው? ወንዶች ተፈጥሯዊ ጸጋቸውን አባታቸው የሰጣቸውን የሰማይ አባታቸው የሰጣቸውን ተፈጥሯዊ ጸጋ ወንድነት መግቢቱን ተጠቅመው ወደ ተፈጠሩለት ኤክሰለንስ ለልና እንዲመጡ፣ ወደዛ ኤክሰለንስ ወደዛ ለልና ከመጡ ምንም ነጋሪ ቀባሪ አያስፈልጋቸውም። ቤተሰባቸውን ሚስታቸው፣ ልጆቻቸው መጠበቅ ይችሉበታል። ቤተሰባቸውን ሚስታቸው፣ ልጆቻቸውን፣ ማህበረሰባቸውን መምራት፣ መጠበቅ፣ ማሳደግ ይችሉበታል። አሁን የምናየው ነገር ቤተሰብ መሪ የለንም። ሀገር መሪ የለንም። ሃይማኖት መሪ የለንም። መሪ የለንም ስላችሁ ለነዛ ለሚመሯቸው ወገኖች፣ ግለሰቦች የሚጨነቅ የሚሞት የሚደማ የሚቆስል ሰው ማለት ነው። አሁን ያለን የቤተሰብ መሪም አባት የሚባለው የቤተሰብ መሪም እራሱ ቤተሰቡን እሱ አይደለም የሚመራው። ቤተሰቡ መሪ የለውም እሱ እሱ አይመራውም። ሚስቱም አትመራውም። ቱዛ ቴክስቴንት ለነገሩ ሚስት ሴቷ ትመራዋለች ብትሉኝም ሴቷም አትመራውም እሱም አይመራውም ሴቷም አትመራው አንድ የሆነ ይሄ ነው ብለው የማያስቀምጡት በጋራ ግን ተቀብለ ነው የምንሄደው ከእኩልነት ከአጉል ነፃነት የቃረም ነው ኮሌክቲቭ አንኮንሽስነስ የሚሉት አለ አይደለ በጋራ ተቀብለ ነው በደመ ነፍስ ተቀብለ ነው የምንሄደው ነገር ወንዱ እኔ መረዋለሁ አይደለም የሚመራበት ቤቱን የሚያስተዳድርበት ነገር የእሱ አይደለም እሱ ከአባቱ የተቀበለው በሱ ውስጥ የተተከለ ነገር አይደለም ከሌላ ቦታ የተቀዳ እሱም ሚስቱም ማህበረሰቡም የሚጋራው ነገር ነው ዛሬ ላይ አንድ ጠንካራ ቤቱን የሚመራ ሰው ብታገኙ በራሱ አባቴ በሰጠኝ ስርዓት እመራለሁ ቢል ከሁሉም በኩል ጦርነት ይከፈትበታል። መንፈሳዊ ነን ከሚሉት ወገኖች ራሳቸው። ምክንያቱም በአብዛኛው የዚህ የካርል ማርክስን ጠላ ጠጥቶ የሰከረ በሱ እንክርዳድ የሰከረ ነው። ያልገባበት ቦታ የለም፣ ሃይማኖት ተቋማት ውስጥም ገብተዋል። በተለይ ደግሞ በክርስትና ውስጥ ስለ ስልምና በደንብ ስለማላቅ፣ በተለይ ደግሞ በክርስትና ውስጥ ገብቷል። ማህበረሰባችን ውስጥም የትኞቹም ማህበራዊ ሴቶቻችን ውስጥም ገብቷል። ያ ስለዚህ ያ አባታዊ ስርዓት ያ ፋዘር ፊገር እንዲጠላ ተደርጓል። ለዚህም ትውልዱ በጎ የሆነ አሪያ የሚያሳየው ሰው የለም። ዛሬ አሪያነት የወንድነት አሪያ ለወንድነት አሪያ ይሆኑናል ብለን የምናስባቸው ሰዎች ተማሩ ብንል ወዳደር ናቸው። ትምህርታቸው ለወዳደርነት አሳልፉ የሰጣቸው ናቸው። በአፍጤማቸው የተደፉ ናቸው። ስለ እውነት ስለ ስለ ፍትህ የሚቆጫቸው የሚጨንቃቸው እና ስለዛ የሚናገሩ ቢናገሩ መሰቀል መሰቀል፣ መቆረጥ፣ መድማት፣ መሞት እንዳለ ማሳየት የማይፈልጉ ከዛ የሚሸሹ ናቸው። መማራቸው አልጫ ያደረጋቸው ማለት ነው። ሌላውም ደግሞ እዚህ ውስጥ እዛ ውስጥ ምን አገባኝ ብሎ በሙስናውም በሌብነቱም ሀብት መሰብሰቡን ገንዘብ መሰብሰቡ እና ከብሮ መታየቱን የሚፈልገው ነው። ከዛ ያለፈው አብዛኛው አብዛኛው አልጫ ሆኖ በአፍጢሙ ተደፍቶ የሚያድር ነው፣ ፈርቶ የሚያድር ነው። ስለዚህ ያ ከራሱ አልፎ ሚስቱንና ልጆቹን ሊጠብቅ ያለው ወንዱ ይህን የሚያደርግበትን ተፈጥሯዊ ጸጋ ጥሎ ረስቶ ንቆ ባክኖ እየጠፋብን ነው። እሱን መመለስ አለብን። እሱን ለመመለስ ደግሞ ጨክነን ተገናኝተን በዚህ ሐሳብ ተነጋግረን ተሟግተን ተፈጥሯዊ ጸጋችንን አውቀን በእሱ ላይ በልጽገን መገኘት መቻል አለብን። የአባወራ ንቅናቄ ያስፈለገው ለዛ ነው። የአባወራ ቻናል ያስፈለገው፣ የአባወራ ቴሌግራም ገጽም ያስፈለገው፣ የአባወራ ዩቲዩብ ያስፈለገው። አባወራ ሲባል ቃሉን ሆን ተብሎ እንዲጠላ ተደርጓል። ልክ አባት እንደተጠላው፣ እረኛ እንዲጠላ እየተደረገ አሁን እንደተደረገው ማለት ነው። አባወራው የሚባለውም ቃል ራሱ ከአምባገነንነት ጋር፣ ከጨቋኝነት ጋር፣ ከተደባዳቢነት ጋር ወይም ደግሞ ልጆችን ከመበደል ጋር ሚስትን ከማሰቃየት ጋር እነ ከነዚህ ነገሮች ጋር አሶሴት ተደርጓል። ስለዚህ ያንን ቃል ብታነሱት እንደ ጥሩ ነገር አይነሳም። ዛሬ አባወራ ብላችሁ ብትናገሩ አባወራነት ተው ቃሉ ያስጠላል ነው የምትባሉት። ወንድነት፣ አባትነት እንዲጠላ ስለተደረገ ማለት ነው። ሆን ተብሎ የተደረገ ስራ ነው። እኔ ደግሞ ሆን ብዬ ነው ያመጣሁት። አባወራ የሚለውን ቃል መልሼ ወደ ትውልዱ ልብ ውስጥ እንዲገባ ፈልጋለሁ። ያ ስለ ሚስቱ ስለ ልጆቹ ስለ ሀገሩ ስለ ቤተክርስቲያኑ ግድ የሚለው ስለ ድንበሩ ግድ የሚለው ወንድን መስራት ማንቃት እፈልጋለሁ አንተ ፈቃደኛ ከሆንክ ይህን ዩቲዩብ ቻናል ትከታተላለህ ማለት ነው እንግዲህ ሰብስክራይብ ካደረግክ አይ የምታወራው ነገር በዛ በዛ ላይ ትሎ ትሎ ነው የምትለቀው በዛ ላይ የምታወራውም ነገር ምቾት አልሰጠኝም ካልክ ደግሞ አንሰብስክራይብ አርክ አልፈልግም እኔ ጓደኛም የለኝም ብዙ በአካልም እንደዚህ በአደባባይም በኦፍላይንም ኦንላይንም እንደዛው አጨብጫቢ ፈልጌ አይደለም የመጣሁት ስለ እውነት ስለ ጽድቅ ራሱ ላይ መጨከን የሚችል ሰው ነው የምፈልገው። ትንሣኤን የሚናፍቅ ሰው ነው የምፈልገው። ትንሣኤ በነፍሱም በስጋውም በአእምሮም ትንሣኤን የሚፈልግ በነፍሱም በአእምሮም በስጋውም የተነሳ ሰው፣ ሰውነቱንም አእምሮንም ነፍሱንም ለዛች ያስጨነቀ ለዛች ያዘጋጀ ለዛ ግዳጅ ያዘጋጀ ሰው ነው፣ ወይም ደግሞ ለማዘጋጀት የጨከነ የቆረጠ ሰው ነው። ስንፍና የሚስማማ ከሆነ ይህ ቻናል ላንተ አይሆንም ማለት ከስንፍና መውጣት ካልፈለግ፣ በስንፍና ውስጥ እዛው ተዘፍቀህ መቀጠል ከፈለግ መቀጠል ትችላለህ። ስንት ሰነፍ ስለሆንክ ድሃ ትሆናለህ ማለት አይደለም። ስንት ሰነፍ ሌባ አለ፣ ስንት ሰነፍ ሀብታም አለ፣ ስንት ሰነፍ ባለስልጣን አለ። ስራ መስራት አይፈልግም፣ ከሰራ ሰው መስረቅ፣ እየሰረቀ መክበር የሚፈልግ እሱም ስራ ነው ካልከኝ፣ አዎ እንግዲህ ቀድሜ እነግርህ ያለው እነዛ ግራም ዘመሞቹ ስርዓትን ምግባርን ሊያስተምረን የሚችለውን አባታችን እንድንጠላ አድርገውን፣ እነሱም ራሳቸው ጠልተውት ሌብነትም ስራ ነው ብለው ሲያስተምሩ ነበር፣ ሲናገሩ ነበር። እና የአባወራ ቻናል አላማ የአባወራውን ንቅናቄ ማምጣት ነው። የአባወራው ንቅናቄ አምጥተን ወንዶች የተሰጣቸውን አካባታቸው የተሰጣቸውን ጸጋ አውቀው ሰልጥነውበት በልጽገውበት ቱዋርድስ ኤክሰለንስ ደርሰው ወደ ልዕቀት ደርሰው ያ ልዕቀት ላይ ያደረሱት ማንነታቸውን አምጥተው ለሀገር፣ ለቤተክርስቲያን፣ ለትውልዱ፣ ለማህበረሰቡ፣ ለሚስቶቻቸው፣ ለልጆቻቸው እንዲያውሉት ማድረግ ነው። ስለዚህ ይህ ንቅናቄ ነገ ከነገወዲያ ወደ ባህል አብዮት እናሳድገዋለን። ወደ ባህል አብዮት ማለት ቤተሰቡን የሚመራ ወንድ ግድ ወደሚል ባህል ማለት ነው። እኛ ቤተሰባችንን የምንመራው እኛ ነን፣ ወንዶቻችንና ቤተሰባችንን የሚመሩት የሚሉ ሴቶች ልጆች፣ ለዛ የተገዙ ለዛ የታዘዙ ያንን የሚሰሙ ማህበረሰብ ክፍሎች ወደ መፍጠር ማለት ነው። ማህበረሰብ ማህበረሰባችን በጣም ከተጎዳበት ነገር አንዱ ያንን ስርዓትን ምግባርን ግድ የሚል አባት ባለመኖሩ ሴሰኝነት፣ ሙሰኝነት፣ ሱሰኝነት ላይክ አመንዝራነት እንደ ጀብድ የሚወራበት ጊዜ ላይ ነው። ምስኪንነት አልጫነት እንደ መንፈሳዊነት የሚታይበት ጊዜ ነው። ሆዳደርነት አስመሳይነት ጊዜውን የዋጀ ኤክሰለንስ ተደርጎ የሚቆጠርበት ጊዜ ላይ ነው። በጣም አሳፋሪ ጊዜ ላይ ነው። ምክንያቱም ተዉ ብሎ የሚቆጣ ብቆጣ ይሄ ይደርስበኛል ሳይል፣ ሳይፈራ የሚቆጣ የሚገስጽ አባት ስላሳጣ ስላጣ ስለዚህ ያንን አባት ማምጣት እንፈልጋለሁ። መጀመሪያ ግን ያንን አባት መሆን መማር አለብን፣ መሰልጠን አለብን። እኔ በተቻለ መጠን ራሴ ላይ እየጨከንኩ ያንን አባት ለመሆን እሞክራለሁ። በዛ የሞከርኩትን የሄድኩበትን ደግሞ አካፍላለሁ ብዬ ነው ይህን ቻናል የከፈትኩት። ፈቃደኛ ኮንክ ትሰማለህ፣ ቀድሜ እንዳልኩ ትሞክራለህ፣ እንገናኛለን። በዚህ መልክ ማህበረሰባችን እንገነባዋለን። አባወራዊ ማህበረሰብ። ወንድም ዓለም በርታለኝ